የአዲስ ምዕራፍ ሰዓታችሁ ላይ ደርሰናል። የዛሬውን ባለታሪክ አይተን እንመለስ። ብርቱካን ጋር እባላለሁ። ተወልጄ ያደኩ ስናን ወረዳ ነው። ከእናትና ከአባቴ የመጀመሪያ ልጅ እኔ ነኝ። እኔን እንደወለዱ ነው አጋጣሚ አባቴም ወደ መንት ነው ያለ እየተሰደደው። እናቴ በህይወት ያረፈችው በወሊድ ምክንያት ነው። ከዚያ በኋላ ምንድን ነው የተደረገው? አያቴ ጋር እንዳድግ ቆየው። ከአያቴ ጋር እየኖርኩ እየኖርኩ እያለ ስምንት አመት ሲሞላይ፣ ትንሽ እሷንም ይቸግራታል። እባካችሁ ልጅትን ለሰው ልስጥ እና ፈልጉልኝ ምናምን ትላችኋለች እሷ ማለት ነው፣ ያቴ አሉ በስምንት አመት ያስወጥተው ወሰዱኝ። ከዚያ እሱ የሁለት ልጆች አባት ነው፣ አንድ ሴትና ያንድ ወንድ እና እነሱን እያሳደኩኝ ልብስ የምሳጥብ የልጆች ነው ማለት ነው። ካልሲ አጥባለሁ፣ ወጥ እንድሰራ ሙያ እንድለማመድ እነሱ እያበረታታችኝ ሴትየዋ ኢቨን፣ በዓላት ራሱ ሲኖር ማንኛውንም ነገር ሲኖር ለልጆቹ ልብስ ሰርፕራይዝ ይገዛላቸዋል። አውደ ዓመት ምናምን ሲመጣ እኔ ደግሞ ሴትዮ ከምትለብሰው ልብስ ትቀድና ጣጣጣፋ ተነጥ የነበርኩ እንትን ብላ በመኪና እንኳን አይሰፋም። እቤት ነበር በመርፌ ተሰፋው ነበር እሱን ለብሼ እሄዳለሁ። ጫማም እቶ ወርቁ እየወደቀውን ልጆች ተጠቅሞ የጨረሱት እሱን ስጎትት ምን ስል የባለም እንደዛው እየተማርኩኝ እያለ የሆነ የደረጃ ተሸላሚ ሆንኩኝ እስከ ስምንት ደረጃ እስከ 8ኛ ክፍል። በኋላ የሆነ ስራ ምቤት ልብስ የሆነ እየተጎረመስኩ እየጎረመስኩ ሲመጣ ስራው እየያዘኝ ትምህርቱም እየያዘኝ እየከበደ ሲመጣ ስራዬን ለዲቱ ሙሉ ሰዓት እንትን እላለሁ አልተኛም ነበር ያረሳት ነበር። ከዛ ዩኒቨርሲቲ እንትን አስራ ሁለተኛ ክፍል ጨረስኩኝ። አስራ ሁለትም ያው 392 አመጣው ውጤት ከመጣ በኋላ ወደ ዩኒቨርሲቲ ተመደብኩኝ። ዲፓርትመንት መረጥ በፋርማሲ ስገባ በቃ እነሱ ራሱን አበረታታት ጀመሩ። አይዞች ኢቪን ደፍተር፣ እስክሪብቶም የሀንዳውትም ሙሉ ነገሩን እየሸፈኑልኝ የነበር እነሱ ነበሩ። ቢሮ ላይ ማለት ነው። አሪፍ ውጤት ነበረኝ። ከዚያ መጨረሻ ላይ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 እንትን ተኙ ተንበልበሉ ምናምን ይሉናል። ከዚ ልክ እየተኛን እየተሳብን እንደ እባብ እየተሳብን እየሄርን እያለ መጨረሻ ላይ እዚህ ጋግቡ፣ በቃ እናምልጥ እናምልጥ እንደዚያ ያለን ሰዎች ለካ ውስጥም ውጭ የሚተኩሱ የነበሩት እነሱ እ ውጭ ላይ ስንል ምንም የትጥቅ ልብስ አልለበሱ። ከዚያ አንደኛው ትጥቅ የለበሰው እዚህ ጋግቡ፣ ምክንያቱም እንደዚህ ድብልቅልቁ እየወጣ ነው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 ህ ምን እዚያው ላይ እየቀየሩን ምንሳት እንደቀየሩ አላየናቸውም። ከዚያ እየሄርን እየሄርን እያለ ጫካ ስንጀምር መኪናውን ከዚህ በኋላ መኪናን መግባት አይችልም ውረዱ። በእግራችን ዱብ ዱብ እያለን ነው የምንሄዳለን። ልክ በእግራችን እየሄርን እያለ እንትን አይናቸው ብቻ እንድትታይ ሌላቸውን ሸፈኑና ፀጉራቸውን ገለጡት። ያኔ ኬፕ ነገር ነበር የለባሱ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 እነስ እያሉ ነው እንደዚህ የሚወረወሩልን ማለት ነው። አይጠጉንም፣ ሁሉ እየወረወሩልን እየወረወሩልን እያነሳን እንበላለን። ያው ሆድ አይደለም ይርበናል። የምንጠጣው ውሃ ስነጣ ደግሞ በለበስ ነው ልብስ እየዘፈዘፍ ነው ምንጭ ነገር እናገኛለን። ወራጇ ዝም ብሎ ቆሻሻ የተገደበ ነገር እናገኛለን። እሱን ልብሳችንን እንዘፈዝፍና እንዲ ለመጥላቀም ስለሚቀፍ ልብሳችንን እንዘፈዝፍና ልብሳችን እየጨመቅን ነበር እንደዚህ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 ልብስ ነው አውልቁ። ቆይታዋን ሙሉ ልብሳችን እናውልቀን ነው እንግዲህ እንደንተን። ሶስቶቹ አራቶቹ ተሄዱ በኋላ እኔ አምስተኛ ላይ ነበርኩ። በአምስተኛው ሰዓት ላይ ምንድ ነው ታኛ ለኝ ታኛው። ከተኛው በኋላ እየተካኩ ነበር ሲደፍሩ የነበሩ ማለት ነው። ከዚ እየተካኩ እየደፈሩ ካደረጉ በኋላ ከደፈሩ በኋላ ምንድ ነው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 ከመንገት በላይ ደግሞ እንትን በምንድን ነው ጭንቅላቴ ነው። ሁለት ሲመታኝ የኛው ተከፈተ ጭንቅላቴ ማለት ነው። እንደዚህ እንደዚህ ያድርገዋል ማለት ነው። ሌላስ ምን ይሻላል። ከዛ የሆነ ሚ እንትን የሚልም ነገር አለ ቢላ ማለት ነው። በሱ ይፈቀፍቀዋል ፀጉሬን ማለት ነው። ሲፈቀፍቅ ሲፈቀፍቅ እየደማ ነበረ። በዚህ የሚሰለትላሉ እንደምላጭ አይነት ነገር ይዘዋል። ይህ ሁሉ ትልትል ነው። ይህን ማህፀኔ ከተጨቀጨቀ በኋላ ምንም አላስታውስም። ሜት ትጣል ምንሆን ግን ምንድነው በስድስተኛ ቀን ቀና ብይን ስል ምንም ነገር የለም። ከጎኔም ሬሳ አለ። ከጎኔም ልጅ ተሪ ትላለች። በቃ ከእሷ የተሻልኩ ስለሆንኩ የለበስኩትን አረቄ ልብስ ሙልጭ አርጌ አውርቄ እንትን አሰርኩት ተንትኑ ጋር አጣብቂያ ስሬ እየጎተትኩ

ይብላኝ እኔ እንጂ ብዬሽ የሄድኩኝ ከእዚያ የሄድኩኝ የሄድኩኝ አላውቀው አልኩኝ። ሀገርም እየጠየ እንዳልጠየቅ ምኑን ልጠይቃቸው? በቃ ውስጤ ተጨነቀው፣ ሁሉ መጨረሻ ላይ ጫካውን እሱ ጨርስ ከተማ አገኘው። ከዚ አባቴየን የምልህ ጊንበር፣ እስኪ ተማሪ ነበርኩኝ እና ልብሴን አጋጣሚ ልብስ ለብሼ ሂጂ ሌባ ወስዶብኝ ነው አምሳ አምሳ ብር አምሳ አምሳ ብር የሚል ሳናገኝ ከሱ ላይ አምሳ ብር ከፍሎ ልክ አንድ ምሮ ጥቁር በጥቁር አይነት ነገር ነው። እሷን አለበሰኝና በቃ ይዤሽ ልሂድ ብሎ ዩኒቨርሲቲ ዞ ሲሄድ ቀጥታ ዳይረክተሩ ቢሮ ነው የገባሁት። ከዚህ ቀጥታ ዳይረክተሩ ቢሮ ስገባ ምንድን ነው ሙሉ ነገሩን አየ። ካየ በኋላ ሕክምና ውስጥ እንደገባ ማኅፀን እንዲታሸግ አንገት በላይ ያለውም እንዲታሸግ ተደረገልኝ። አሳሸገኝ እያለ እያለ በቃ ሳለችኝ ማለት ቁስሉም ሊድን አልቻለም። እነሱም ከአቅማቸው በላይ ሆነ። እኔ አማራጭ ምንድነው? ዩኒቨርሲቲው ትምህርት ቤቱ ፊት ለፊት መለመን ጀመርኩኝ። ኢንፌክሽን እንፈጥሯል መሰለ ያው ብዙ ቀን ስለቆየ ስድስት ቀን ማለት ቀላል አይደለም። ያን እየቆራረጡ እያወጡ እያስተካከሉ እያጠቡ ሲሉ መጨረሻ የልብም የልብም ኬዝ እንዳለብኝ የታወቀም እዚያ ነው። ልክ በራሳቸው መኪና ነው ወስደውኝ አምጥተው እዚህ ጣሉኝ፣ አዲስ አበባ ማለት ነው። ከዛ አዲስ አበባ ሲጥሉኝ ምንድን ነው ወደ የት ሊሄድ? በቃ ህይወት ምስቅልቅል እንዳለብኝ እብዶንኩኝ፣ አበርኩኝ ከጊዮርጊስ ወደ ማርያም ያየርኩኝ ሆነ። የማርያም ቀን ነው ሊሄድ እስኪ ምናምን ብዬ ሰው በሚሄድበት እየተከተልኩኝ ተከተልኩ እና ስል ቅድስት ማርያም ይላል እዚህ ቁጭ ብዬ እየለመንኩኝ ታገኘኛለች እና ብር ተሰጠኛ ለ50 50 ብር ተሰጠች። በኋላ ምን ፈልገሽ ነው ምናምን አይዞሽ ምናምን አለችኝ። እኔ ኮሌጅ ተማሪ ነኝ እና በዚህ ነው በዚህ ረብሻ ምክንያት ነው እንደዚህ ተፈጠረው። እንዴት ላድርግ እንዴት ልሄድ ብለሽ አልኳት የት ልሄድ ብለሽ ስላት አይ እንደዚህማ ከሆነ ክሊኒክ እንትን ጤና ጣቢያ እንውሰድሽ ብሎ ጤና ጣቢያ ሲሄድ የምጥ መርፌ የሰጡ ስሽ አደረጉ ተወለደ። ከተወለደ በኋላ በጣም እራበኝ። በቃ ምኑን ላጥበው መጠበው ሳጣ ሲርበኝ ማዘር ትሬዛ ጋር መጣሁኝ። ምን ላድርግ አልኳት። በቃ ጨለመብኝ። እባክሽ አስገብኝ ስላት ከጎንሽና አለን ብላ መድኃኒቶችንም ያንዳንዱ የሕክምና ክትትሎችን እያደረጉልኝ ውስጥ ላይ ከነሱ አቅም በላይ የሆነውን ሪፈራል ተጻፈልኝ። በረንዳ ላይ የነበርኩት ወደ ቤት ቤት እየተቀየረ ሰው ቤት ማደር ጀመርኩ። እያልኩኝ እያልኩ በነሱ ጥረት በነሱ ጥንካሬ፣ በማዘርት ትሬዛ ማለት ነው ለልጁም ሆነ ለእኔ የሕክምና ወጪዎችን እያንዳንዱ አንዱ እየሸፈነች እሷ እንደናት ሆና እየመከረችኝ፣ እያጽናናችኝ፣ እንባዬን እያበሰችኝ ነበር አንድ እሷ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 እነዚህን ነው መድኃኒት እየወሰድኩ ያለ፣ በቃ እነዚህ የሚዋጥ መድኃኒት አለኝ መርፌ አለኝ። ይህን ነገር ነው እየወሰድኩ ያለውን እና ይህን መድኃኒት ስወስድ ደግሞ ለእኔ የሆነ ማለት ምግብ ያስፈልገኛል። ምበላው ምጠጣው የለም። ምታይወት ነው ደረ ኮቸሮ ነው። አሁን ቅድም እንዳውም ሳዘጋጅ ነበረ ኮቸሮ እዚህ አለኝ ዘፍዝፌ ነው አሁን እራስ ብሏል የዘፍዝፌው። ስለቆየው ቅድም ነው እናንተ ቀረጻ ልታስተ እያዘገጃጃችሁ ያለ የዘፈዘፍ ማለት ነው። የዘፍዝፍ ካለ በኋላ ለልጄ ምንድነው ፍትፍት አድርገን የሚበላት አለ እሱ የሚበላት ይችን ነው። እና ሙዝብና ምን ገዛለት አለ ብስኩት። መጠለያ ያስፈልገኛል። አሁን ያለበት ቤት ስፖንሰር የአንድ ወር ከፍሎልኝ ነው ሄደ። ሌላውን ግን እየለመንኩ ነው። ውጭ ላይ ማለት ነው የሆነ ነገር የሆነ የልጃውን ወደ ሶስት ወር አለፈ። ሰውን እንትን ኮታጠበ ማለት ነው። መታጠቢያ ሰዓት የለም። ብቻ ቃላት የለኝም። በቃ የድረሱልኝ ምን አንድም በ ወደፊትስ ምን አይነት ህይወት ነው የሚኖረው? ምንድን ነው የማደርገው? ነት ለመናገር በጣም እየራበኝ ነው። በቃ ራበኛል። ጀርሞ ኤች ኦ ኤች ሞተር ዘይት ለአፍሪካ መልከ ምድር እጅግ ተስማሚ በሆነ በጀርመን ቴክኖሎጂ በከፍተኛ ጥራት የተመረቱ ኤች ኦ ኤች ሞተር ዘይት፣ ኤች ኦ ኤች ግሪስ፣ ኤች ኦ ኤች ኢንዱስትሪያል ዘይቶች የአቅርቦት እጥረት አይታሰብም። ኦቪድ ሪል ስቴት ልማትን ራዕዩ አድርጎ እጅግ ግዙፍ በሆነ ቦታ ላይ 60 ሺህ መኖሪያ ቤቶች የሚገነቡበት ስማርት ከተማ ለቤት ፈላጊዎች ለማስረከብ 247 ሌት ተቀን በመስራት ላይ ይገኛል። ራዕያችን ልማት ነው። ስ የኤሌክትሪክ እቃዎች ኤዲሰን አምፖሎች፣ ማከፋፈያዎች፣ ብሬከሮች ሽቦዎች፣ ኤዲሰን ስታቢላይዘሮችን ከተለያዩ የኤሌክትሪክ መደብሮች ያገኟቸዋል። ኤዲሰን ታላቅ ስም። የብርቱካንን ታሪክ ነበር አይተን እየተመለስ ነው። ከዚህ ቀደም ብዙ አይነት እንደዚህ አይነት ታሪኮች ተሰርተዋል። ግን ይህ እውነት ከኢትዮጵያዊነት የወጣ ፍጹም። የኢትዮጵያ ውስጥ ይሄ ነገር ያጋጥማል ወይ ብለን እንድናስብ ራሳችንን እንድንጠይቅ የት ነው ያለ፣ ነው የቱ ጋር ደርሰናል ብለን ያየንበትም ታሪክ ነው። ብርቱካን በጣም ተስፋ የነበራት ለዓላማዋ ታግላ እዚህ ጋር የደረሰች ጎበዝ፣ ጠንካራ ወጣት ተማሪ ነበረች። ከዛ በኋላ ግን የመጣባት ነገር የሚያሳዝን ነው። የመጣባትን ነገር መቋቋም ባልቻለችበት ሁኔታ ላይ ደግሞ ተጨማሪ ነገር ወደ ሕይወቷ መጣ። ያም ልጇ ነው። እና ለልጇ ብርቱካን ምን ብላ ይሆን ታሪኳን የምትነግረው ብዬ ሳስብ ነበር በጣም የሚያስጨንቅና የሚረብሽም ጭምር ነው። የእሷም ህይወት ተበላሸ ስንል እንደገና ደግሞ ህፃን ልጅ ወደዚህ አምጥታለች። የዛ ህፃን ልጅ ተስፋ ውስጥ ምንድን ነው ነገስ? የሚመለስለት መልስ ምንድን ነው? ይሄ ልጅስ እንዴት አድርጎ ነው አድጎ ሀገርን የሚረከበው ብለን እንድንጠይቅ የሚያደርገንም ይመስለኛል። የብርቱካን ታሪክ በጣም ብዙ ሴቶች ላይ ያጋጥማል፣ ግን ደግሞ ይሄኛው የሚዘገንንና ለመስማትም ለጆሮም ለማየትም የሚቀፍ ነው። ያው ሰው ስትሆኝ ትፈተኛለሽ። አንዳንዴ የፈተናም አይነት አለው እንዴት ያለሽ። በቃ በእርግጥ ላያስችል አይሰጥም ይባላል፣ ግን ደግሞ አንዳንዴ ከመቻል በላይ የሚሆኑ ፈተናዎች አሉና እንደ ኢትዮጵያ እንደ ሀገር ደግሞ ስታስቡ እንደዚህ አይነት ሁኔታ የሚደረግበት ማህበረሰብ ውስጥ ነው እንደ ያለ ነው፣ በምን አይነት ሁኔታ ነው ህይወታችን እየመራን ያለ ነው የሚለው ራሱ ሌላ ጥያቄ ነውና፣ በጣም ከባድ ነው። የብርቱካን ቪዲዮን ቁጭ ብዬ እየሳየው እውነት ለመናገር አንደበት የለኝም።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 እንኳን ደህና መጣሽ! እንኳን ደህና መጣሽ! እንኳን ደህና መጣሽ! በጣም ነው የምታምሪው መስክ። በጣም ቆንጆ ከለሯ እራሱ እንዴት እንደሚያምር መስክ። ያው ዩኒቨርሲቲ ስሜት ሁላችንም እናስበው ነገር አለ አይደል? ቤተሰብ ጋር ያለው ያን ጊዜ እንዴት አሳለፍሽ? ስትጅ እንዴት ነበረ? ሴድ ሶስት መቶ ብር ነው የተሰጠኝ። ያ ማለት ያን ሶስት መቶ ብር የሆነ ቦታ ላይ ትላቃል ማለት አደለም፣ አድርሶ የሚመልሰኝ ነው፣ አመት ሙሉ የሚዘልቅ ማለት ነው። ጓደኞቹ በብሌን በጓደኞቹ በመኪና እየተመላለሱ በዓላትን ሲውሉ፣ እኔ ግን ለአንድ አመት ተብሎ ሶስት መቶ ብር ነው ካልሆ የተደርጎ የተሰጠኝ ነበር። ስንት ነበር ትራንስፖርት? መቶ አምሳ ብር ነበር ሄጃ እንደ ሴት ደግሞ ለሴት የሚያስፈልግ ነገር አለ፣ የምንቀባው አለ፣ የተፈጥሮ ጉዳይ አለ። ለዚህ ለዚህ ሁሉ ነገር ገንዘብ ያስፈልጋል። በምን ነበረ? ጓደኞቼ የተሻለ ህይወት ነበር። እንትን የሚሉ የባለ ሀብት ልጆች አሉ። እነሱ ነበረ እየሻር እያደረጉ እያዋጡ ነገሮችን የሚሸፍኑ ኢቨን ወደ ስራሱ ይገዝልኝ የነበሩ ጓደኞች ነበር፣ ከጎን ያሉት ማለት ነው። ከዛ በኋላ ሁሉ ነገር አለፈና ዩኒቨርሲቲ ገባሽ። ዩኒቨርሲቲ ገብተሽ ሁለተኛ አመት ተማሪ ሆነች ነው። ይሄ ነገር ያጋጠመሽ እንዴት ነበር? እስቲ ጊዜውን አስታውሽ። ማለት በጣም ነው የሚከብድ። 3 ሰዓት ላይ ልክ ከላይ ወረ 3 ሰዓት ዘጋብኝ መመለስ አልፈልግ ወጣሁኝ። ወጣሁኝና የሆነ ይሮራጣሉ ማለት ነው ሰዎቹ። ስንሄድ በቃ በቃራ እንደዚህ ተኩስ የተነሳ ማለት ነው። ትሄዳላችሁ በቃ በዚህ ሄዶ ነው፣ በዚህና እንትን በሉ እዚያ ካገቡ ምናምን ሲሉን

ብዙ ጊዜ ዛፍ ነበር እንዲታከልል ተነመለ ነበር። እዛ በምትሆኑበት ጊዜ በተለይ ለሴቶች አስቸጋሪ ሁኔታ የንጽህና መጠበቂያ ማግኘት ነው። ያንን እንዴት ነበር የምታሳልፉት? የምን ምን ንጽህና መጠበቂያ ነው? ዝም ነበር ምን ነው? ከአንድ አመት ከስድስት ወር በኋላ ምንድነው የተፈጠረው? መጨረሻችን ላይ ሰልፍ አሳለፉን። እርቃናችን እናውርቀው ልብሳችንን ካወለቁ በኋላ ሰልፋ ሲያዙ እኔ አጋጣሚ ከአምስተኛ አካባቢ ላይ ነበርኩ ግንኙነት ከተደረገ በኋላ እንዲህ ሲጨቀጭቁ ራሱ በፌሮ ሲወጉ አላስታውስም ደዝንዟል ሰውነት ምን ያህል ሰው እንደተደረገ ምን እንደተደረገ አላውቅም በስድስተኛ ቀን ስነቃ እንደ ማበላ ነው የሚፈሰው እሷ ደግሞ አንድ አካል ስለጎደላት ምንድና አማራጭ የለበስኩትን ልብስ አውልቄ እሷ ነገሮቿን አስሬ ነውቅፋንድ እየጎተት ጀመር። የጀመሩ እንዳላዝላት አልችላትም። ከዚያ አብረን ነው እኮ የምንሄደው አንቺን ነው እኮ ትችልሻለህ፣ ድምጽ ስጥልኝ፣ እንዲሆነ ሁለት ሁለት አካለ ስንኩል ማን ይቀበለናል አልኳት። ምክንያቱ ማንም ቢሆን እንደዚህ ደሜ እየፈሰሰ እንደዚህ ምድር ሁሉ ጨልሞብኝ፣ ነገ ነገ ወዲያ የተሻለ ህይወት አገኛለሁ ብዬ፣ ነገ ነገ ወዲያ ጥሩ ቦታ ደርሳለሁ ብዬ አሳውኩት ይትልል በቃ መጨረሻው እንደዚህ ሲያምር እንደዚህ ሲሆን በጣም ከፋኝ። በቃ ያወልዩም ነገር ጎዳ ስዴት ነው የምሆነው? ምንድን ነው ማድረግስ የምችለው? በምን አይነት መልኩ ነው ህይወቴንስ መጠገን የምችለው? አይዞሽ የሚለኝስ ማንኛውም ሰው ነው? በቃ አለው እንደዚህ መጨረሻ ላይ ምንድን ነው የጎዳና ተዳዳሪን የሆንኩት?

እንዳንድ ታሪኮች ለመስማትም በጣም ጭክ በጣም ይከብዳሉ። እኛ ጋር ይሆናሉ ይፈጠራሉ ብለን እንጠብቃቸው አደሉ። ሴት ሆኖ ለመስማት ይከብዳል፣ ሰውም ሆኖ ለመስማት እንደዚህ ሲሰነት ታሪክ ይከብዳል። ያው ከመምኑት ኖር ይሻላል ይባል ለ እግዚአብሔር አንቺን በዚህ ፈተና ውስጥ አሳልፎ ሰአድጋሪ ላይ ሲያደርስሽ ምክንያት የለውም ማለት አንችልም። በፈጣሪ ስራ ማንገባም፣ ግን በጣም ጠንካራ ነሽ እኔ በዚህ ሁሉ ችግር ውስጥ ያየሁት የአንቺን የመንፈስ ጥንካሬ ነው። አሁን ላይ ልጅ አለሽ፣ ልጅሽን ስታየው ምን ይሰማሻል? ይከፋኛል በጣም ምክንያቱም፣ እሱ ባይኖር ይህን ያለ እንትን አልልም ነበር ማለት ነው። ልጅ ስትይ ከባድ ነው፣ ለልጅ ስትይ እያለሽ የሆነ ትታሰሪ ያለሽ ልጅ ነው እንጂ ራሴ አትይም። በቃ ምን አለበት ወይ ጤነኛ ልጅ በሰጠ ይኖረው፣ ካልሆነ ደግሞ እኔም በሽተኛ ልጁም በሽተኛ እንዴት ነው የማደርገው?

ስለዚ ከሆነ ሽላን ይዳሉ ያሳደጉሽ ቤተሰቦችሽ በጠፋሽበት ወቅት ከዛ ሁሉ ነገር ሲሆን ይህን ሁሉ ታሪክ ያውቃሉ ያውቃሉ፣ ግን አልቀበልም ያለ። አሁን ላይ ጤናሽ እንዴት ነው? ሕክምና በጣም ያስፈልገኛል። ከሕክምናም በላይ የምክር አገልግሎት ያስፈልገኛል። ነገ ብርቱካን ምን ብታገኝ ትመኛለች? እኔ አሁን የምፈልግ አንድም በጤንነቴን የሚከታተለኝና በቃ ትምህርቴን ነው መማር የምፈልገው። ወደፊት በቃ የተሻለ ህይወት መኖር እፈልጋለሁ። ልጅን በጎንና አይኑን እያየው ይህ የተጫወቱ አብሬ እንደ እናት እንዳባት እንደት እንደወንድም ከጎን የሆኑልኝ እሱም አድጎ ጣፈት የተሻለ እንዳያገኙ ተሻለ ህይወት እንድደርስ ነው የምፈልገው። ዛሬ ወደ አዲስ ምዕራፍ የሚያሸጋግሩሽን ስጦታዎች እኛ እናበረክትልሻለን። እንግዲህ ብርቱካን በጣም ብቻችን በከባድ ሁኔታ ልጅሽን እያሳደግሽ ነው የምትገኙ። በመሰረት በመጀመሪያ የሚያስፈልግች ደግሞ የቤት ክራይ ድጋፍ ነው። የቤት ቴሌቪዥን ይህንን ስለሚያምን ደግሞ የአንድ አመት ያለምንም ሀሳብ ከልጅሽ ጋር ሆነሽ ራስሽን እስክትቋቋሚ ድረስ የአንድ አመት የቤት ክራይ ይሸፍንልሻል። ሌላው እንግዲህ እኔም በጣም ተርብ ያለው ልጄንም ለማጥባት ደግሞ መብላት አለብኝ። ካልበለው ደግሞ ወተት የለም ጡት ይሄ በላሻል እውነት ነው እናት ስንሆን ደግሞ የበላ ነው ሁሉ ደግሞ ወደ ልጃችን ነው እና መብላት ራስ መጠበቅ ራብ መጥፎ ነው ይባላል እውነት መጥፎ ነው በጣም ስለዚህ የስድስት ወር አስቤዛ ደግሞ ኢቢኤስ ይሸፍንልሻል ከቤት ኪራይና ከአስቤዛ በተጨማሪ ደግሞ የልብስ ማጠቢያ ማሽን ኢቢኤስ ቴሌቪዥን ያበረክትልሻል በጣም ትምህርትሽን፣ ትወጃለሽ መማር ትፈልጊያለሽ፣ መለወጥ ትፈልጊያለሽ። ባለው አሰብሽው ባልጠበቅሽው ሁኔታ ከትምህርትሽ ገበታ ወደ ኋላ ቀርተሻል። ያኔት ኮሌጅ ደግሞ በመረጥሹ በፋርማሲ ሊሆን ይችላል፣ በነርሲንግ፣ እንዲሁም ደግሞ በላብራቶሪ ቴክኒሽያንነት ሁለት ቅርንጫፎች አሉ። ከሁለቱ በአንዱ ቅርንጫፍ መርጠሽ ትምህርትሽን እንድትከታተይ ትምህርት ቤት ወጭሽን ሙሉ በሙሉ ይሸፍንልሻል። እኛም ህልምሽ ተሳክቶ ስትመረቅ ደግሞ ለመምጣት ያውቃል። ሌላው ደግሞ የሰው ልጅ ሁሉንም ነገር ለማድረግ ጤናው ነው ቅድሚያው ነገር እና ብርቱካን የልብ ኬዝም አለባት። እንዲሁም ልጇም እንደዚሁ ህክምና ያስፈልገዋል። ከምንም ነገር በላይ ደግሞ የሳይኮሎጂ ባለሙያዎች እንደዚሁ የሚያዩ ይኖራሉ እና የህክምና ድጋፍ ያስፈልጋታል። በተለያየ አይነት መንገድ የልብም እንደዚሁ የሳይኮሎጂም የልጇም ጤናም ጭምር ማለት ነው እና በዚህ ላይ ደግሞ ድጋፋችሁን እንድታደርጉ እንላለን። እኛም እንዲሁም ደግሞ ሀገር ውስጥም ከሀገር ውጭም ያላችሁ መልካም ደጋግ ኢትዮጵያውያን፣ ይህን ፕሮግራም የምትከታተሉ እንግዲህ መቼም ዝም እንደማትሉ ፍጹም እምነታችን ነው። ከብርቱካን ጎንነን የምትሉ በዚህ አድራሻዋ ልታገኛ ትችላላችሁ። በቃ ሙሉ ነገር ላደረጋችሁልኝ ገዛ ላደረጋችሁልኝ ሁሉ ነገር ከልብ አመሰገናለሁ። ኤቤስ ቴሌቪዥንም እድሜ ጤና ይስጥልን። በጣም ነው የማመሰግነው። ወዳችኋለሁ፣ አከብራችኋለሁ እና ገነ ጎደ ደግሞ የእኔ ህይወት ተሳክሶ የኔ መትቸ እናንተ መጥቸ እዚህ ውስጥ የማስደስትበት ቀን ይናፍቀኛል። ደግሞም አደርገዋለሁ። እናምናለን እኛ የአዲስ ምራብ ሰዓታችን ይህን ይመስል ነበረ። ሁድም በቤስ ይቀጥላል። መልካም ጊዜ